እዚህ ነው። ምን እባክሽ፣ እቃውን ያዝኩበት ነው መሰለኝ። ትንሽ አሞኛል እኮ መምጣት ፈልጌ ነበር ግልቤን ግዝ ፈርጓል አንቀሳቀሳለሁ ኧረ፣ እንደ ትናንትና እራሱ ስትፈጊ አይደል? እንደው አልሽው ቢሆንም እኔ እኮ መምጣት ፈልጌ ነበር። ግን አሁን ያሞሻል ትችይ አልሄድም ብሎ ቁጭ አለ እንደ ምሩ። ግን ምናልባት ተጨማሪ መድኃኒት ስለምትወስጂ እሱ እንዳይሆን ያመመሽ እኔ አላቅም። እዚህ ሐኪሜን አማክሬያት ነበር ካልሆነ በቃ መቀየር እንደዛ ይሻላል ወይ በቃ ነገር እንሄዳለን። አዎ፣ በእናትሽ ናሆሜ እራሱ ሳይተኛው ከቁጭ ብሎን ያደረው። አይ ግን በቃ መታየቱ አይቀፋም፣ ለሱም ሸክመንኩበት። ምሩ ምን ማለትሽ ነው? እናሁም እንዳይሰማሽ፣ እኔ ያላቅም። ከስራ ደክሞት መጥቶ ሲያመኝ ሳይ ሲጨናንቅ፣ እኔ በጣም እየደበረኝ። በፍቅር እኮ የሚደረግ ነገር ለምን ተራራ መግፋት አይሆንም? ምንም አያደግም ነው በቃ አላቀምስ። በዛ ላይ የናሆሜ እናት ደግሞ ስለሰርጉ ታጨናንቀናለች ምን ማድረግ እንዳለብኝ አላውቅ። ምሩዬ ግን እኔ እሱ ነገር ምንም ደስ አላለኝም። ነገሮችን መደባበቅ ህይወቴን ምን ያክል አመሰቃቅሎት እንደነበር ትዝ ይልሻል አይደል? እውነቱን መናገሩ የተሻለ አማራጭ ነው። እኔ መችም ቢያልኩ፣ ናሆሜ ግን ምን እንዳስፈሩ አላውቅም። ቢሆንም አውሩበት ምሩዬ። ምን አጋጠማት ምሩዬ ምን ሆነች? ምን አጋጠማት? ምን ደረሰባት? ምን ሆና ነው? ቀጣዩን ክፍል ይዘን መተናል። ፅናት ቀጣዩን ክፍል ክፍል 78 ይዘን ብቅ ብለናል። ምሩዬ ምን አጋጠማት? ምንስ ሆነች? ናሆሜ በጣም ተጨናንቋል ማለት ነው። ናሆሜ በጣም ተጨናንቋል። ምሩዬ ምን ሆናበት ነው? ምንድን ነው ያጋጠማት? እና ናሆሜ ይህን ያክል የተጨናነቀበት ነገር ምንድን ነው? ስለዚህ የምሩየን እስከ መጨረሻው የምንከታተል ይሆናል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ የሀገሬ ልጆች ውድ ኢትዮጵያውያን በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ውድ የሀገሬ ልጆች ይህን ቪዲዮ የምትከታተሉ በሙሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። የድዎን ምልክቷን በመጫን ኖቲፊኬሽን እንዲደርሳችሁ የሚለቀው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉኝ፣ ማለት ነው ውድ እህቶቼ ውድ ወንድሞቼ። እስከ መጨረሻው የምሩዬን ነገር እንከታታያል ማለት ነው። ምሩዬ ምን ሆነች? ምሩዬ ምን ሆነች? ናሆሜ በጣም ሐስቧል ማለት ነው። ምሩዬን ምንም እንዳትሆንብኝ እያለ ድዋ እያደረገ ነው። ምን ሆናበት ነው? እንዴት ነው? ምሩዬ አሟታል መሰለኝ እና ጽናትዬ ጋር ሄዳ እያወሩ ነው። ጽዬ ጽናቴ ምሩዬ የሚያምሽ ተጨማሪ መድኃኒት ስለምትወስጅ ይሆናል ትላታለች። አላውቅም ፂ ትላለች፣ ምሩዬ ማለት ነው። ከዛ ፂ ነገ ሐኪም ቤት ሂደን ሐኪምሽን እናማክራታለን ትላታለች። እሺ ከአንቺ ጋር አብረን እንሄዳለን፣ ግን ናሆሜ እንዳይሰማኝ። ናሆሜ እኮ ለአንቺ በጣም እየተጨነቀ ነው፣ ይህንን ስትይ እንዳይሰማሽ ትላታለች። ከዛ ናሆሜ በጣም ተጨንቃለች። ስለሰርጉ የናሆሜ እናት በጣም እያጨናነቀች ነው፣ ምን ማድረግ እንዳለብኝ አላውቅም ትላለ ምሩዬ ማለት ነው። ከዛ ጽዬ ምን አለቻት ምሩዬ ማንኛውም ነገር እውነቱ ሲታወቅ ደስ ይላል ትላታለች። እውነቱን ተናግሮ እውነቱ ሲታወቅ ደስ ይላል ትላታለች። እኔ ስለደባበኩኝ ምን ያክል ፈተና እንዳጋጠመኝ ታውቂዋለች ትላለች። ናሆሜ ደግሞ መናገር አይፈልግም ትላለች ምሩዬ ማለት ነው። ለምን ናሆሜ ሚስቴ በሽተኛ ናት ብሎ ማለት በጣም ይከብደዋል ትላለች። ናሆሜ በጣም ይከብደዋል ትላታለች። እንደስ አይባልም ትላታለች ጽናትዬ ማለት ነው። እኛ ሁላችንም ካንች ጎንነን ይህን እንዳይሰማ ምሩ ይን ቢሰማ በጣም ይቀየማል። እኛ ካንች ጎንነን ሁላችንም። ስለዚህ አብሽሬ ትላታለች ማለት ነው። በቃ ምሩዬ በጣም ተግዛለች ምን እንዳጋጠማት የምናቀው ይሆናል የምናየው ይሆናል ማለት ነው እንድትከታተላችሁ ናሆሜ በጣም ደብሮታል ምን ሆነህ ነው ይለዋል ኪራዬ ማለት ነው ምንድን ነው የተፈጠረ ነገር አለ እንዲህ አዲስ ነገር አለ እን ይለዋል ከዛ ናሆሜ ምሩዬ ሰሞኑን በጣም እያመማት ነው ይለዋል ከዛ ናሆሜ ታዲያ ኪራይ ከዛ ሐኪም ቤት ለምን አትወስዳትም? ሲለው የኔ ሐኪሞች ዓለም ላይ ያሉ ዶክተሮች የኔን በሽታ አያውቁትም ትላታለች ትለኛለች። እና ምን ይሻለኛል ይላል ናሆሜ ማለት ነው። እና በቃ ሌት ተቀን ሌት ተቀን ሀሳብ ሆኖበታል። እና ምን ይሻለኛል ይላል። ስለዚህ ናሆሜ እናቴም ልጅ ልጅ ልጅ ልጅ እያደረገ እያለች በጣም አጨናነቀችኝ በጣም አጨናነቀችኝ አለ። እና ኪራዬ ደግሞ አንተ ጎበዝ እና ጠንካራ መሆን አለብህ እሷ እንድትጠነክር ይለዋል ማለት ነው። ኪራዬ ናሆሜ ሲነሳባት እኮ የሆነ እንዴት እንደምትሆን ብታያት ይለዋል። ናሆሜ ማለት ነው ለምሩዬ ለኪራ፣ እና ኪራ ያጽናናዋል። ከዛ ምሩ ምሩና ጽናቴ እያወሩ ነው የተጫወቱ ነው ያው ከጎኗ እንዳሉ። ትናንትናም እኮ በጣም ስትለፊ ስትደክሚ ነው የዋልሽው እንደዛ መሆን የለብሽም ራስሽን መጠበቅ አለብሽ ትላታለች ማለት ነው ጽዬ እና ውድ ቤተሰቦቼ ፍቅር በጣም ከባድና ከባድና እንትን እንደሆነ በዚህ ላይ ያሳያል ማለት ነው። ውድ ቤተሰቦች በጣም ጠለቅ ያለ ፍቅር ያለው ነገር ለሁሉ ነገር ያስጨንቃል ማለት ነው። እና ምሩዬ በጣም ተጨናንቃለች፣ አማታል በጣም ተክዛለች ማለት ነው። ናሆሜም እንደዛው በዛ ላይ ደግሞ እናቱ ሰርጎ መቼ ነው መቼ ነው የምታረግዙ መቼ ነው የምትቋጠሩ መቼ ነው የምትፀንሱ? እያለች ታሰቃያታለች ማለት ነው። በሀሳብ ናሆሜን በጣም ተጨናንቋል። ምሩዬ ይህንን ነገር በጣም ከብዷታል ማለት ነው። እና ውድ ቤተሰቦቼ ኪራዬና ጽናት በጣም ፍቅራቸው እየጨመረ ነው ተሰራጭቶ ለየት ያለና ጠንካራ እየሆኑ ነው ማለት ነው ያሉት። የምናየው ነገር ጥሩ ነገር ይመስለኛል። ሰኒ ደግሞ በቃ ብቻቸውን ናሆሜንና ኪራዬን ብቻቸውን አሳደረቻቸው። ጽናትንና ምሩዬን ይዛ ከክፍሏ ገባች እና ፍቻቸውን ግራቸውን አቅፋቸው ተኙ ተቃቅፋቸው ተኙ ብላ ጽየንና ምሩዬን ይዛ እትፍላ ይዛ ገባቸው ያለደ ከዛ ናሆሜ በር ቆርቆሮ መጥቶ ምሩዬ መዳኔት ወሰደች አለ። በል አናንተ ደግሞ ቆየት በልና ደግሞ ኪራዬ ይምጣና ውስጥ በየተኛች በለኝ አለችው። ሰኒዬ ማለት ነው ሰኒዬ በቃ የሌለ ሆናለች በአሁኑ ሰዓት የሌለ እና ሀቂቃተን ደስ ይላል ድራማው በጣም የሚያምር እና ድምቅ ያለ ነው ማለት ነው። ሰኒ በአሁኑ ሰዓት በጣም ንቁና ጥሩ ሐረካ ያላት ልጅ ሆናለች ማለት ነው። እና እና ምሩዬ አሟታል። ምሩዬ የእኔ ወድ አልጋ ላይት ውድቅ ብላለች ማለት ነው። አሟታል። እና እነሱ ሰኒና ጽናት ክችን ቤት ናቸው ማለት ነው። ምሩዬ በጣም ተክሳለች። እና ለናሆሜ ስትል ጤና ያንጠብቅልኝ ትላለች ምሩዬ ማለት ነው። እናቱ እራሱ እንደዚህ መታመሜን ስትሰማ ምን እንደምትለው አላውቅም። እና እባክህን ጌታዬ ትላለች ማለት ነው። ምሩዬ በጣም አሟታል፣ በጣም ተጨናንቃለች ምሩዬ። ምን ገጠማት? ምን ሆነች? ምን ነካት? የኔ ወድ ምሩዬን ቆንጆ እና እዚህ ጋር የምናየው ምሩዬና ጽናት ናሆሜ መጣ ማለት ነው። ናሆሜ መጣ እና ምሩዬ ተኝታለች ተኝታለ በቃ አልቀሰቅሳትም ይልና ሳም አድርጓት ይወጣል ማለት ነው። ናሆሜ የተኛች መስሎታል። እሷ ግን አልተኛችም። አውቃ ነው የእሱን ድምፅ ስትሰማ ድፍት ያለችው ማለት ነው ሰማ ስላልፈለገች መታመማል እና ምሩዬ በጣም ታማለች። በጣም በጣም ተጨናንቃለች ማለት ነው። የኔ ወድ በጣም አማታል ሀቂቃ ያስጨንቃል ማለት ነው። ውድ ቤተሰቦቼ ና ጤና ትልቁን ነገር ትልቁን ቦታ ይይዛል ጤና ነው ለሰው ልጅ ማለት ነው። ምሩዬ ታማለች፣ ናሆሜም በጣም ተጨናንቋል ማለት ነው። ውድ ቤተሰቦቼ ይህን ይመስላል የዛሬው ቆይታችን። ለቀጣይ በአዲስ ነገር እንመጣለን። ውድ ቤተሰቦች፣ እንሻላ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ወሰላሙ አሌይኩም